ኦኬ፣ እሺ፣ በእስራኤል ላይ የመጀመሪያው ንጉስ ማን ነው? ዳዊት ማርቲን እንትና ሳውል አውል። በሳውልና በሙሴ በሙሴ መሀል ምን ያለ የእድሜ ልዩነት አለ? በሳውልና በማን በዳዊት በደ በሙሴ ቢያንስ ስድስት መቶ እስከ ስምንት መቶ አመት የእድሜ ጋፕ አለ። ከመሳፍንት በኋላ ከእነ ኢያሱ በኋላ ነገስታት የመጡት ከዛ በኋላ ነው። እነ ሳኦል ምናምን የመጡት አሁን ልስ መረጃውን ሰጣለሁ ከፈለግ እሰጣለሁ መረጃውን። ኦሪዘዳ ዘፍጥረት ምዕራፍ ሰላሳ ስድስት ቁጥር ሰላሳ አንድ ላይ ምን አለመሰለ፣ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት ንጉስ ከመኖሩ በፊት በኤዶም ሀገር የነገሱ ነገስታት እነዚህ ናቸው አለ። ማን ነው ንጉስ ከመኖሩ በፊት እያለ የሚናገረው ንጉስን ያየ ሰው ዘዳግም ላይ ነው። ዘፍጥረት ዘፍጥረት ላይ ያለ ዘፍጥረት ሰላሳ ስድስት ላይ በእስራኤል ልጆች ላይ ንጉስ ከመኖሩ በፊት አለ። ይህ ሰውዬ ንጉስ ከመኖሩ በፊት የሚለው ንጉስን ያየ ሰው ነው ማለት። በእግዚአብሔር መንፈስ ተረድቶት ሊሆን ይችላል ይጻፈው መረጃ መረጃ። ለምን መረጃ ምንድን ነው መሰለህ? በመጀመሪያ እግዚአብሔር ፈጠረ ሲል ኦልሬዲ ሲፈጥር አይቶት አይደለም። ይሄ ግልጽ ነው ማለት፣ በመንፈስ መናገሩን መረጃ ስጠኝ። ፊውቸር እዛ ፍጥረት ላይ አለ። ይሄን ይሄን ይሄን ንጉስ ከመኖሩ በፊት እያለ

እሱ እሱ እንመጣለን እሱ ሌላ ነው፣ እንመጣለን። ስለዚህ በእግዚአብሔር የጦርነት መጽሐፍ አለ። የእግዚአብሔር የጦርነት መጽሐፍ የማነማነማ ናቸው፣ መሳፍንት ያው ማለት ብዙ ጊዜ ስለ ጦርነት መሳፍንት አይደለም። መሳፍንት የእግዚአብሔር የጦርነት መጽሐፍ አይደለም፣ ነገስታት ናቸው። የነገስታት ነው እንጂ መሳፍንት አይደለም። የእግዚአብሔር የጦርነት መጽሐፍ ማለት ነገስታት ናቸው። የነገስታት ታሳይኛለ እሱን በመረጃ ነገስታት እንደሆነ የጦርነት እስኪ አሳየኝ። እንደዚያ ሆነ ጠብቀኝ። ስለዚህ አሁን አንተ የእግዚአብሔር የጦርነት መጽሐፍ የሚባለው ችግር የለም አሁን መጽሐፍን እግዚአብሔር ያዟቸው ነው ጦርነት ሲያደርጉ የነበሩት ያው በጀነራል የሚታወቀው በብዛት እስራኤላኑ በውጊያ ውጊያ ስለነበሩ ገባ። እግዚአብሔር አዟቸው ነው ወይ ነው ብዙ ጊዜ እግዚአብሔር አዟቸው ነው። ያ ጌዲዮን ያ ጌዲዮንን አሁን እግዚአብሔር አዞት ነው ሶስት መቶ ጦር አዘጋጅቶ እንዲዋጋ መልአኩ ልኮ በጣም ብዙ ሳምሶንን ምናምን እግዚአብሔር በጣም ብዙ ቦታ አዟቸው እንዲዋጉ አርጓል። ገብቶኛል እግዚአብሔር ንጉስ ካደረገ በኋላ ችግር የለውም። መሳፍንትን ብትል ያው ነው፣ ምንም የሚለይ ነገር የለው። መሳፍንት ብትለኝም ማለት ነው። ግን አሁን ላውጣለ፣ ለማንኛውም ቆይ አንዱ ላውጣለ። እሺ አሁን ኦሪዘ ሁልቁ ላይ በመሳፍንትና በሙሴ መሀል የስንት አመት ገፋለ? ምን ያህል ጋፋለ? አንድ ጊዜ የዚህ እዚህ ጋ ስድስት መቶ ምናምን ሰዎች አላቸው። እና ታብ አድርጎ እስካሁን ድረስ ሶስት መቶ ሺ ነው ያለው። እና ታብ አድርጎ ነው አያደርጉም። በጣም አስቸጋሪ ናቸው። እንድ ነገራቸው ትጠብቁ እና እናንተ ታብ በማድረግ እግዟቸው እጃቸው እጃቸው ወደላይ አይደለም የምትሰሩት። ለሱ ኮ ምንም የሚጠቅመው ነገር የለም። ግን ቤቱ እንዳይዘጋበት ምናምን ይጠቅመዋል። ለሱ ምንም የሚጠቅመው ነገር የለም። ለይብሮ ማለት ነው እና ብ አድርጉ እና በዛ ነገር አግዟቸው። ከዚያ በተረፈ ደግሞ እና ነስ ፋሮቅን ምናምን እንትን አድርጓቸው፣ ፎሎ አድርጓቸው። ቤቱን ፎሎ ያልደረጋችሁ ፎሎ አድርጉት። ብሮንም ራሱ ማለት ነው ቀጥለሽ ስለዚህ አሁን ጊዜ ባና እባክህ፣ ኢብሮ ቆይ፣ አንድ ሀሳብ ልስጥህ እና እኔ እንዳልከው ይሄ ኮራፕሽን የሚባልከው ላይ ያንተ የበላይነት የተዘጋጀበት ስለሆነ ያንተ የበላይነት እና እውነታን የሚያሳይ ስለሚመስል ብዙ የተዘጋጀበት ሰው ላይ الحمد لله رب العالمين <Eng mainland> <الح� <live> <س> <متحدث> <س> الحمد لله الله ሀፒ ውለ ምን እናደርጋለን መሰላ አሁን በአጭሩ አንተ መሳፍንትን በለው ነገስታትን በለው፣ ግን ይሄ ነገስታት እሺ መሳፍንት በሚለው ብንሄድ ራሱ በኢያሱና በመሳፍንት መል በጣም ረዥም ጊዜ ልዩነት አለ። አሁን ምን አለ መጽሐፉ ሲናገር እዚህ ጋር። ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ አለ መጽሐፉ። ሲጀመር አልነበረም በዛን ጊዜ ሲጀመር መጽሐፉ የለም እንዲህ ተባለ። የት አለ? ከየት መጥቶ ነው የተባለው? መጽሐፉ ሳይኖር ነው መጽሐፉ እንዲህ ተባለ የሚባለው። የእግዚአብሔር የጦርነት መጽሐፍ የሚባል መጽሐፍም አልነበረም ሲጀመር ማለት ነው። ስለዚህ አሁን ምን እናደርጋለን? በቃ ይሄ ከብደዋል፣ ምናልባት ስላልተዘጋጀበት ኮራፕሽኑ ላይ ልምጣ እና ደግሞ ላሳየው። ይሄ ከዚህ በላይ ኮራፕሽን የለም። በነገራችን ላይ ከቅድሙ በላይ አንተ ስለማታውቀው ነው እንጂ። አሁን ጥያቄ ባይብል እርስ በርስ የሚጋጭ ነገር የለውም ወይስ አለው? መጀመሪያ ይህንን ተስማማና እንሂድ አለ፣ አልሰማም። እስካሁን እያወራሁ ነበር። የተሰማው የእግዚአብሔር ቃል ይጋጫል ወይስ አይጋጭም? እሱም ነው ወይስ ይጋጫል ወይስ አይጋጭም? መቃች መልስልኝ። አይጋጭም የፊደል ይረር ብያለው እንጂ ኮንሰፕቱን የጣሰ ወይ ደግሞ ሀሳቡ ሙሉ ለሙሉ የካደ ሲሆን ነው ተጋጨ፣ ኮንትራዲክት አደረገ የምንለው እንጂ

እድሜው ስንት ነበር? አስራ ስምንት ዓመት በኢየሩሳሌም ሶስት ወርና አስር ቀን ነገሰ አለ። በእግዚአብሔር ፊት ክፉን አደረገ። ስንት ነው የነገሰው? አስራ ስምንት ዓመቱ ነበር አለ። ይሄ አማርኛው ነው። እሺ ዕብራይስጥኛውና ግሪኩ ላይ ይመጣልሃል። አስራ ስምንት አለ። ሶስት ወርና አስር ቀን የነገሰው፣ አርባ ሁለት አለ። ስለማውቀው ልመልሰልህ አላለም። ጥያቄ ምንድን ነው? ሌላ ቦታ አርባ ሁለት አላለም። ተው አትሳሳት። እሱ ሌላ ነው፣ ይሄ ሌላ ነው። እሱን ብትመጣ ደግሞ የሚገርም ሰርፕራይዝ አለ። እና አንተ በምትለው ማለት ነው። እሺ መጽሐፈ ነገስት ሁለተኛ ማለት ነው። ሁለተኛ ነገስት ሀያ አራት ስምንት ላይ የዋኪም መንገስት በጀመረ ጊዜ እድሜው አስራ ስምንት ዓመት ጎልማሳ ነበር። በኢየሩሳሌም ስንት ወር ነገሰ? ሀፒ ዩታንሳ እዚህ ጋር ስንት ወር ነው የነገሰው ሶስት ወር አለ ሶስት ወርና አስር ቀን የነገሰው እዚህ ጋር ደግሞ አሁን ይሄ አማርኛው እኛ አሁን አማርኛው አይመለከተኝም እኔ ስለ አማርኛው የፈለገውን ቢል የተቀዳው ከዚህ ስለሆነ እዚህ ላይ ነው የምንመጣው ማሶሬቲክ ላይ ማሶሬቲኩ ላይ ምን ይላል አማርኛው አርሞታል ሲጀመር ማሶሬቲኩ ነው ለምን ስህተት እንደሆነ ስለገባው ዮዋኪን ወዝ ኤይት ይርስ ኦልድ አለ ስንት አመቱ ነው የሚለው ኤቲን ነው ኤት ነው ስምንት ዓመት ነው የሚለው አማርኛው። ለምንድን ነው አስራ ስምንት የሚለውን በስምንት ማነው? ስምንት የሚለውን በአስራ ስምንት መቀየር ያስፈልገው? ለምንድን ነው? ሌላ ጥያቄ፣ ሁለቱንም ይህንንም ይህንም አስራ ስምንት ነው ያደረገው? አዎ ጥሩ፣ አስቀድሞ የነገርኩህን እኮ ነው ያመጣኸው እንጂ እኮ ኮንትራዲክት እኮ አላደረገም እኮ። እንዳልኩ በፊደላት ነበረ ኮፒ ሲያረጉ የቁጥር ስህተት አለን ያልኩህ እኮ። የትኛው ነው እውነተኛ የሚለውን የትኛው መጽሐፍ ላይ ሄደን እናረጋግጥ አስራ ስምንት ዓመቱ ነበር። ያው እዚህ ጋር አስራ ስምንት አለ፣ እዚኛው እዚህ አስራ ስምንት እዚህ ስምንት ነው የሚለው። ዮዋኪም መንገስ በጀመረ ጊዜ እድሜው አስራ ስምንት ነበር ወይስ ስምንት ነበር? የትኛው መጽሐፍ ላይ ሄደን እናረጋግጥ። አሁን ሀሳቡን አልቀየረም። ቆይ ጥያቄ እሱ አይደለም ጥያቄ እሱ አይደለም ዮዋኪም መንገስ በጀመረ ጊዜ እድሜው አስራ ስምንት ነበር ስምንት ነበረ አስራ ስምንት በሚለው የምቀበለው ይሄ ውሸት ነው እኮ እኔም እኮ እኔ እኮ ምን አልኩኝ እኮ አስቀድሜ ነግሬሃለሁ ያለ ኮንትራሪክት አያደርግም ግን የቁጠር ይረር አለ ሲደረግ ያልኩህ አንተ አስራ ስምንት አልኩኝ ይኸኛው ውሸት ነው ወይ እኮ ኮንትራዲክት አደረገ። ታዲያ ከሀሳቡ ጋር የቁጥር ችግር ነው እንጂ ኢራር ነው ያለበት ነው። አንድ ጊዜ ጥያቄ ይሄኛው ነው፣ ይሄኛው ነው ትክክል። የመጽሐፈ መሳፍንት ጸሀፊ ማነው? ይቀርታ፣ የመጽሐፈ ዜና ነው ወይስ ነገስት ነው? ትክክለኛው የትኛው ነው? ዘገባው የትኛው ዘገባ ነው ትክክል ዘገባው? ሁለቱም ልክ ነው አልኩ። የቁጥር ቁጥሩ ላይ ነው የጠየቅኩት የትኛው ትክክለኛው የትኛው? እዛው ጋር የተደረገብህን አንተ መልሰህ ብታደርገው ይቅር ማለት ምን ማለት መብትህ ነው። የአንተ መብትና እንትን ነው። እዚህ መሐል ፈጣሪ ጣልቃ መዋዝ ነው ማነው የሚሉት? በደንብ አብራር ሰው ልኛል ጣልቃ ፈጣሪ አምላክ ልገባ እንደማይችል በእኔና በአንተ መሐል እኔና አንተ በምንደራረገው ወንጀል መሐል አልቃል ይገባ እንደማይችል ነገር ግን ያ ነገር ምድር ላይ ካልተካካሰ በይቅርታም ይሆን ሰርቄ ከሆነ ካልመለስኩኝ አሊያም ደግሞ ያን ካልመለስኩ፣ ቅጣቱ ለምሳሌ እጅ ቁረጥ የሚለው በስርቆት ላይ ካልተደረገ ይጠብቅሃል አለኝ። በሚቀጥለው አለ ሂሳቡ ወይም መልካም ነገር ከሰራ ይነሳላል፣ አሊያም ከልጁ ላይ ወንጀል ተነስቶ አንተ ላይ ይቀመጣል እንጂ አይቀራትም፣ ትከፍላታል። ይሄ ጀስት ነው። ኦኬ፣ ይሄ ጀስት ነው። ወደ ክርስትናው ስመጣ ለወንድም እህቶች ያቀረብኩት ኦኬ፣ የዚህ ነገር ላይ ብዙ ነገር ይነሳል። ብዙ ግደል ይላል፣ የእኛ ግደል አይልም። ባይብል እንደዚህ ነገራቶች ይነሳሉ። የእሱም ባይብል ማለት አለማለቱ ሳይሆን መብት የሆነዋል መብቴ ካልተቀመጠ በሌላው መብቴ ነው ማለት ነው። እየኖር ነው ያለ ነው። ያ ማለት በሙስሊሞች ህግ ነው ማለት ነው። እየኖር ነው ያለ ነው። ምድር ላይ ይህንን ነው እያየሁ ያለሁት። ካልሆነ ሙስሊሞችም ምንም አይነት ግራን ቢሰጥ ግራን ቢመጣ ቀኝን ስጠው ሁሉም ተግባሩ ቢተገብር እዚህ ምድር ላይ ሁሉም ተጠፋጥፎ ነው የሚኖረው፣ ፍትህ አይኖርም። ይኖር ከተባለ ደግሞ የግድ ህግ ያስፈልጋል። ያ ህግ ደግሞ ካሌለ በምን መኖር ይቻላል? ምድር ላይ ወይ በእስልምናው ህግ መኖር ነው። ህግ ታዲያ በነሱ ነው የሚሆነው። አሁን እያንዳንዱ የመንግስታት ህግም ከባይብል የተቀዳ ምንም ነገር አላየውም። ግን ለመንግስት ተገዛ፣ ለንግስታት መገዛት ግዴታ እንደሆነ ነው። ኢብራሂም አለ ከኔ ጋር ወይ ሌሎች አላችሁ? ይሰማል ድምጽ። ያለ ባሪንዬ፣ አንድ ሰላት ደረሰብኝ፣ እመለሳለሁ። እሺ ሰላት ግዴታ ነው። ያው እሺ፣ ኦኬ። ሌሎች ካሉ ችግር አሉ። ያው ኤልያስ አለ፣ ፋሩቅም አለ፣ አባ ጫላም አሉ፣ ጫሊ ይቅርታ። ስለዚህ አሁን ከኤልያስ ጋር ቀጥል ወይ ደግሞ ማሂር ይመጣል፣ ከእነሱ ጋር ቀጥል። እሺ እኔ አለው። ንሻላ ግን እፈልጋለሁ ዛሬ ብዙ ነገር እናወራለሁ። ኦኬ፣ አረ ደስ ይለኝ፣ ፍሪ ነኝ በጣም እና በዛ ሁኔታ ይሄ ጥያቄ ለክርስቲያኖች ነው። ግራዬን ለመታ ሰው ቀኝ መሰጥ ከሆነ ፍትህ ነው ወይ? በዚህ ሁኔታ ላይ እኔ ምንን ፈርቼ ነው ያንን ሰው ግራውን ልመታው የማልችለው? ከላይ ላይ መከላከል ተከላካይ ወንጀለኛ ከሆነ መቺው ምን ሊባል ነው? አሁን ተከላካዩ ነው ወንጀለኛ። እኔን ለመታኝ ሰው መመለስ አልችልም ኖ ተብያለሁ። ነገር ግን ማስመታት እንደሚችል ደግሞ ነገሩ ይህንን አንድ ክርስቲያን ወንድሜ ገብቶ ሊያስረዱኝ ይችላሉ። እኔ እንጂ የተከለከልኩት ሌላን አካል ማስመታት፣ ለምሳሌ መንግስትን ከስሸው ምናምን ማለት ነው። ግን የተቀመጠልኝ ነገር የለም። መክሰስ አልችልም። ምን አልችልም። ግን መክሰስ ትችላለ ተብያለሁ። ዞሮ ዞሮ ማስመታት አይደለም በሌላ በኩል ፍትህ መጠየቅ፣ ይሄ ያልተመለሰልኝ ጥያቄ ነው። ለዛ ነው ስለ ሙስሊሞቹ ግደል ይላል አት ግደል ይላል ጥያቄ ውስጥ ሳልገባ ባለው በክርስትና ላይም ያለውን ህግ፣ መጀመሪያ መኖር አለበት ህግ። በህጉ ላይ ነው ባለው ህግ ላይ ነው ልናወራ ላወራ የምችለው አንድ ሰውም ሊያስረዳ የሚችለው ባለው በተቀመጠ ህግ ላይ ቆሞ እንጂ ልክ ለእኔ ፍትህ ስል ለሌላ አካል ለመንግስት አሳልፎ ሊሰጠኝ አይገባም። በዚሁ ላይ ነው ለዚህ ጉዳይ ይሄ መብቴ ተሰጥተዋል ተብሎ ነው። ያ ነገር ደግሞ ከሌለ መብቴ ባላቸው ሙስሊሞች ላይ እኔ ጥያቄ ላቀርብ አልችልም። ምንም ህግ ቢቀመጥ ይህ ህግ ለምንድን ነው እንደዚህ የሆነ ብዬ ላነጻጽር አልችልም። ላነጻጽር የሚችለው ባለው ነገር ላይ ነው። ተሳሳትኩኝ፣ ማረም ይችላሉ። ገብቶ አራ በዚህ ጉዳይ ብዙ ነገር ስንሰራ ግንግና ዴቭ አለ። ክርስቲያኖች ቢመልሱልኝ ደስ ይለኛል ይህን ነገር። በጣም ደስ ይለኛል። እነሱ አይ ቲንክ አንድ ሰው ገብቷል እና ኦኬ፣ ዴቭ አለ አይ ቲንክ የለም። ክርስቲያኖች ካላችሁ ግቡ።